ውድ የወደ አገር ቤት ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የሆነው በዚህ ሰዓት የሚቀርብላችሁ ወደ አገር ቤት የተሰኘው ፕሮግራማችን ነው። ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን ከፖፕሌሽን ሚዲያ ሴንተር ከዩኒ ሚን በተገኘ የገንዘብ ድጋፍ ባባይ ቴሌቪዥን ዘውትር ቅዳሜ በዚህን ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ውጣ ውረዶች፣ ያሳለፉትን ስኬትና ውድቀቶች እንዳስሳለን። ስለ ፍልሰት የተለያዩ የማህበረሰብ ክፍሎች እና የሚመለከታቸው ባለድርሻ አካላት አስተያየቶች ይቀርቡበታል። ከዚህ ቀደም እንዳቀረብናቸው የተለያዩ እውነተኛ ታሪኮች ሁሉ በዚህ ክፍልም ለእናንተ ይመጥናሉ፣ ብትመለከቱትና ብታዳምጡት ትማሩበት አላችሁ ብለን ያልናቸውን ታሪኮች ይዘን ቀርበናል። ና ተከታተሉ። በብዛት ወደ ውጭ አገር ለስራ የሚሄዱ ፍልሰተኛ ሴቶች ሁሉም እንዳሰቡት አልጋ በአልጋ ሳይሆንላቸው ቀርቶ በስራ ምክንያት ከሰውነት ተራወጥተው እረፍት በማጣት ተጨናንቀው ለስነ ልቦና ጫና ተጋልጠው ወደ ሀገራቸው ይመለሳሉ። የዛሬ ባለታሪካችንን ደላሎች እንደነገሯት የምቾት ኑሮና ገንዘብ የሚታፈስበት ስራ ሳይሆን የገጠማት እረፍት አልባ የሆነ 24/7 የሚሰራበት እንዲሁም ደሞዝ በቅጡ የማይከፈልበት የስራ አጋጣሚ ነበር የገጠማት። በዚህ አስቸጋሪ ሁኔታ ውስጥ ሆና ለእናት ሀገሯ ብት በቃም ሰዎች እንደጠበቁትና እንደገመቱት ተመችቷትና ገንዘብ በገንዘብ ና የቤተሰቧን ኑሮ መለወጥ ሳትችል ቀርታ በባዶ እጇና ከሰውነት ተራ ወታን የተመለሰችው በዚህ ምክንያት ታዲያ ከማህበረሰቡ ከቤተሰቦቿ የሚገጥማትን ክፉ የህይወት ውጣውረድ የምንዳስስበት ፕሮግራም ነው። ተከታተሉንና ሀሳቡ አስተያየታችሁን ስጡበት። አንዳንዴ በህይወት ውደት እሽክርክሪት ውስጥ የሚያጋጥመንን የኢኮኖሚ ችግርና መሰናክል ለማለፍ የማንቆፍረው መፍትሄ፣ የማሞክረው የህይወት አማራጭ አይኖርም። ያየነውና ያሰብነው ነገር ሁሉ ወደ ጥሩ መፍትሄ የሚወስደን ይመስለናል። ችግራችንን አርቆ የሚጥልልን እስከ ወዲያኛው የሚገላግለን ነው ብለን በማሰብ መንገዶች ሁሉ ወደ ትንሣኤ በር የሚመሩ ናቸው ብለን እናምናለን። ታዲያ እዚህ ጋር አንድ ነገር ማሰብ ግድ ይላል፤ ሁሉም መንገዶች ወደ ስኬት እንደማያመሩ፣ ሁሉም መንገዶች በድል እንደማይጠናቀቁ። እነዚህን ነገሮች ቀድሞ ማሰብ በኋላ ላይ ሳናስበው ከሚከሰቱብን ሳንጠብቀው ከሚያጋጥሙን ፈተናዎችና ውድቀቶች መውጫ መንገድ እንድናስብ ፋታ ይሰጠናል። አንድ ስንራምድ የሚጎትተን ይሆናል፣ ብለን ስንጀምር ሳይሳካ የምንጨርሰው ብዙ አጋጣሚዎችን ማሰብ ያስፈልጋል። ከነዚህ በሕይወት ከምንሞክራቸውና ቶሎ ይለውጠናል ብለን ከምናስባቸው አማራጮች አንዱ የተሻለ ነገን ፍለጋ መፍለስ ነው። አባ ፍልሰት ደግሞ መልኩ ዥንጉርጉር ነው። ደረስን ስንል የሚርቀን ተጠጋነው ስንል የሚሄድ፣ ጨበጥነው ስንል እንደ ጉም የሚተነነው ፍልሰት። ቶሎ ውጪ እንጂ እንደ ማንጠግቦሽን እንኳ አሟታል ጠይቀን እንለፍዬ ነው። አረ እኔ ውጪ እባክሽን እንደ ወይ አንቺ ደግሞ ሰው ማስቸኮል። ስትወጪ ፀሐይ ወጣ መጣ። በቃ ምን አልቆሽ ነው? ደ ፀሐይ ላይ እኮ እኔ ገተርሽኝ። መጥቻለሁ። በቃ ጎሽ ጎሽ፣ እንደሱ ይሻለ እንዴ። መጥቻለሁ። በጣም እኮ አቆየሽኝ። እኔ እኮ አብረን እንሂድ ያልኩበት ምክንያት ብታይ ማንጠግቦሽን አሟት

እንዶ አንድ ነገር ሳትይዝ መጣች። እንደው እኮ ያሳዝናል በጣም እኔ እንደዚህ መኖሩን እንኳን አላውቅም። ኧረ እንደው እንደዚህ አይነት ነገር የገጠመ በጣም በጣም ውሻ መስላ የምትታየው ይሶሪስ ለካ እኮ እንደው ብቻ ነው ሰውነቷ እንደው ደግሞ ማነው ይሆን የእናንተን አሽ መስማት። ሰላም፣ እንኳን ለቤትሽ አበቃሽ። ደህና ደህና፣ እንኳን ለሀገርሽ አበቃሽ፣ እንኳን ለቤትሽ ግቡ መስላ መጣች ያገርም ደግሞ እናንተ ምን ልትል ይሆን ዛሬ ደግሞ እንደው አሁን እስልችታለኝ እንደው የእሱን እንትን አፍልቻለሁ ወይ አረ ቆይስ አሁን የእኔ ብር ይዞ አለመምጣት እንደዚህ ነው ሰፈሩ ሁሉ መነጋገሪያ ይሆኑ ምንድነው ምን ያልፍልኛል ብዬሽ ነበር የሄድኩት ካሪያ ከዚህ ውጭ እንግዲህ ምን ልሁን ወክር ያለው ይሄ መጣል ብዬሽ አልጠረጠርኩም ምን ላድርግ እንግዲህ እነሱን በማሰብ ከሰውነት ተራወጣ አረ እንደው ወዲያ ደግሞ እናንተ ምን ልትል ሊሆን

በዚህ ጉራማይሎች ስንጓዝ ብዙ ለመቁጠር የሚያስቸግሩ የማናውቃቸው ስህተቶች ውስጥ ራሳችንን እንዘፍቀዋለን። የተሻለ ነገን ፍለጋ ከቤት ወጥተን ጭራሽ ዛሬያችንን እናበላሸዋለን። ይህ ጉዳይ ደግሞ ከተፈጥሮ ያሰራራቸውና በማህበራዊ ኃላፊነት ተጽዕኖ ምክንያት በሴቶች ላይ ይበረታል። ያ ሁሉ ያጠፋችው ጊዜ ከህይወቷ ያለምንም ውጤት ተቀንሶ በባዶ እጇ መመለሷ ሳያንስ የሴትነት ጊዜዋን፣ የወጣትነት እድሜዋን ፍልሰት እንክታር ጉ በልቱት ቅስሟ ተሰባብሮ መመለሷ ሳያንስ ይህንን ቁስሏን የሚረዳ ሰዋታ ቤተሰቦቿ አሽፎባት፣ ማህበረሰቡ ተሳልቆባት ያሳለፈችው የሰው ሀገር ድካምና ሀዘን ከውስጧ ሳይወጣ ቁስሏን እየነካኩ ያመረቅዙባታል። የወደቀ ዛፍ ምሳር ይበዛበታል። አላደል ተረቱ ይህችም ልጅ ያሳለፈችው የከፋ ከዓለት የጠነከረ መከራ በለዋ ላይ እየተናደ ሁሉን ችላ ብዙ እንዳሳለፈች ማንም አይረዳም ቢሳካላት ኖሮ ከራሷ አልፋ ቤተሰቧን አልፎ ተርፎም ማኅበረሰቡ ልትረዳ በብዙ ተመኝታ እንደነበር ማንም አያውቅላትም ያለፈችበትን መንገድ ከማየት ይልቅ የደረሰችበትን ባዶ ውጤት በማጤን ሰዎች ይዘባበቱባታል ማን ያውቃል አንዳችሁ እኮ የሷን መንገድ አሳልፎ ቢሆን ኖሮ የሷ ድካም የሷ ህይወት የሷ ጥረት የሷ የውስጥ እንባ ይገባቸው ነበር ምን ነው? ምን ነካሽ? ደሜ ትንሽ ጨመረና ምን የተናደድሽበት ጉዳይ ነበር? አይ ትርፍዬ፣ የሚናደድ ነገር ጠፋል ብለሽ ነው? እንደው ቃል ድንገት እንደው እንደው ባዶ እጇን እንደው እንደው እንድች እንድች እንድች እንድች እያራገፈሽ ስትመጣ እንደው በቃ ባዶ እጇን አልሽ። አጥበሽ አትቅበሪኝ። አይ እንደው ከቡዬ አብረን በልተናል አብረን ደውሉናል እንዳልምል እንድችን ተከሻዋ ላይ ጥላ የመጣችው እንደ ብርቱ ሰው ሆነሽ መቆየትሽ እዚህ ጉድ እኮ ነው። እባክሽ እንደው ሰው ልጁን ልኮ ሲጠቀም አይቼ ተበድሬ ተለቅቼ ነበር የላኩት። ይኸውልሽ ጉድ አደረገች ብድር አልሽኝ

ከው ይበል ጠላትሽ ልክ እንደ በቀለ እኮ ነው ልጅ። ሰውየው መግቢያ ምን ይደረጋል ብለሽ ነው? እንደው ይሄ ሁሉም አንቺ ሁነሽ ነው እንደ ይቻልሽው ቁመሽ የሚሄድሽ እንደው አሁን መታ እንግዲህ እዳውን ልክፈል እሷን። አረ የሀገር መሳቂያ እኔ በይ እንግዳ መቷል። ቡናም ቆሎ ምንም በይ ቶሎ በሻ እን ሐኪሙ ምን አለኝ? ደምሽ ነው ትንሽ ከፋ ለደምሽ አለኝ የዛን ጊዜ ለምን ደሜ ከፋ ይል እና ኑችን ተሸክም አይድረስባችሁ። በእኔ የደረሰ እህቶች አይድረስባችሁ። ሞተሻል። በጣም ተጎዳሽ። ቤተ ክርስቲያን ከዚህ በኋላ እኔ እሄዳለሁ። እንዴ ልጇ ሄዳ ለወጠቻት ብሎ እንደ ስንት ነገር የተመኘ ጎረቤት ፊት እኔ ቤተ ክርስቲያን ስም አለው እህቴ፣ ከዚህ በኋላ እንዴ ሰው መጠቋቋሚያ መሆን ነው። እድር ሄዳለው። እንዲ እንዲያርጋ አንገቴን አስደፋች። የሰው ልጅ ሰርቶ ይለወጣል። አይ ድረስ ነው ታወኛለች። ሽ ምን ከርማ መጣች ደግሞ እንደዚህ ካፌ ወደቀ ጥር የሆነ አይመጣች ምን ሆና ነው? እንደ አይፈላ ማይጠጣም ሺ የሚመጣውስ ገንዘብ ይቀልእንዴት ከርማ ነው የመጣችው? ለማ ልንገረው ለእናንተ ለእህቶቼ ልንገራችሁ እንጂ ብድርን ያህል ነገር እያለብኝ እንደው ሰ ትብላ ትምጣ። ግን እኮ ነግረንሽ ነበር ሁሉም ይሳካለት መስሎሻል መንጠቅብሽ ስንነግርሽ እኳ አልሰማሽ አይ እንደው ምን ስትሰራ ከረመች? እንደው እነግራሻለች፣ ምኑን አውቄ ሆኜ ገንዘብ ከለከሉኝ። ሰርቼ ሰርቼ ሴትዮዋ ሰዓት ሰጠኝ። ገንዘብ ከለከለችኝ ነው የምትለው? ማዳም የሚሏቸው ናቸው። ማዳሟ ብር ከለከለችኝ ነው። በልጆ ያደረሱ ምን ነው ይገርም፣ እኮ ነገር ነው የኔዋ አስብቶን ከሰራች ቦር ቦር ደሞዜን ቦር ደሞዜን ቦር ደሞዜን አትልም። እንደ እንደው ይሄ ሁሉ ኪኒን ያንቺ ነው። እንደ ገና አሁን እኮ ወንድምየው ሊገዛ ሄዷል። ይሄ መሰለሽ። እንደ ገና ደሞ አለ ሌላ እንደው የሰፈሩ ልጅ ሁሉ ደግሞ ይሳካለታል እኮ አልፎ አልፎ እኮ ይሳካለታል። እሱም እባክሽ እንደው ዝም ብሎም እኮ አይደለም ነገሩ። ሁሉም እኩል አይደለም። ምንም የሁሉም የሁሉ ፉርትና አንድ አይደለም እኮ። አዎ እንግዲህ ፈጣሪ ሲል ነው። አዎ ያው አዘዘብሽ፣ አንቺ አዘዘብሽ። እኔ አሁን የብድርሽ ጉዳይ ነው። እኔ እንደው እንደው እናንተ እንደው ምን ታረጉኝ ይሆን እንደው ወይ ቆብ ተሰብስቡልኝ። እኔ እንዴት እንደምታረጉኝ አላውቅም። እሺ ምን እናደርጋለን እንግዲህ፣ ዘርፍዬ አንድ ነገር ለሴቶች ማህበር ነግረን አንድ ነገር እናደርጋለን። ለሴቶቹ ነግረን እንግዲህ መቼም ይሄ እንዴ ዘርፌ በሰው ላይ የሚደርስ ነው ያለ ነው። አረ ለሰው ማትንገሩ ይህንን በሚስጥር ነው እንጂ እንዴት ብላችሁ ውስጥ ትነግራላችሁ? ትናንት ልጁ አላከች ብሎ አለፈላት ብሎ በተደሰተው ወዳጅ በተደሰተው ምቀኛ ባዘነው ነው። አሁን ይህንን ሚስጥር ማትንገሩ እንደው ሌላ ምክንያት በቀኛ ምቀኛ እንደ አንቺም አብዝተሹ ነበር። ስትሄድ ስትሄድ ኮልጅቷ እንደው አረማመድሽ ሽሉ ተቀይሮ ነበር። እንግዲህ ምን ይሁን ታዲያ፣ በዳ ብቻ ሽንትሞቺ አንድ ነገር ይደረግልሽ እንጂ ሀሜቱ እንደ ሁል ጊዜ ያለ። እንግዲህ ምን ይደረግ፣ ያው እሷም አዋረደችሽ እሱስ እናንተም ደስ ብሏችኋል። ይ ማለሸትም እንዲህን ጊዜ ጉድ ኮ ነው። እንደ ማጠቆሽ አዘዘሽ እንደ አዘዘሽ ደስ እያለሽ ነው፣ ደስ እያለሽ ነው አዳሜ አይ ቃል የድር ቤት የለቅሶ ቤት ምሽት መጫወቻ አረገችኝ። ቀድማም አልነገረች እንደው ድንገት ነው ዱብ እዳ ይሆነችብሽ ወይዘርፌ። መንገር በቃ እንድትቁጭ ብዬ ቴሌቪዥንን እያየው እንደ መሰስ ብላ ሻንጣ ከኋላ እኔማ ከተል የሚልያ ያለው መሰስ ብላችን ፎጣ ትከሻዋ ላይ ጥላ ብቻ ገባች። እቺም እኮ እንግዲህ እዛ ኤርፖርት ይሆናል፣ አንዱ ጥሎባት ይሆናል። አንዱ መቼም እንደው እሷ ከምትመጣ ምድር እንደው ከፈት ብሎ እንደው ዋ ጥበያ ከሰውነት ጎዳና ነው። እንደው በቀደም ለቅሶ ቤት እኔ ባይመጣት እንዶ ሹክ ከሎ እንዲ ቁጭ ብሎ እሱም እዳ አለበት መሰለኝ። እኔ ተበድሮ ነው የላከው ሲሉ ነበር፣ ተበድሮ ነው የላከው ሲሉ ነበር እንደው ልጅቷ እንደ አይቻት ነበር። አንድ ጊዜ እሷም ሰው አትመስልም፣ ከሰውነት ተርታ ወጣለች። ምን ትመስላለች? ልብሷ ላዋ ላይ ነው። እንዲህ እንዲህ የሚለው ሸምበቆ ላይ እየቆመ ነው የሚመስለው። እንዲህ እንዲህ ይላል። አዎ፣ እኔ ስሰማ አካሏ ጎሏል። የበቀለ ልጅ አካሏ ጎሎ ነው የመጣችው ሲባል ሰምቻለሁ። ምን ይታወቃል እንግዲህ። ማይታይ ሁለት ሁለት ማለት ነው። እንቷ አለማፈሯ እናቴ፣ የመሰስ ብላ ስትመጣ ያንቺ ዋ ራሷ አይዲ ይኸውልሽ ግማሾቹ አይምሯቸውም። አዎ ግማሾቹ ከዛ ሲመጡ የበቀለም ያው አካሏ ጎደለ ተባለ። አይታወቅም፣ ወይ ኩላሊቷንም ሽጠውባት ኑ የሚያብዱት ምን ይደረጋል። ስራ ሊሰሩ አይደል የሚሄዱት? ምን እየሆኑ ነው የሚያብዱት ግን አልገባኝም። እንደው እስኪ የምታውቂው ነገር አለ። ማዳሞቹ አሉ ክፉ ናቸው በጣም የሰማሁትን ነው እንግዲህ። እሺ፣ እንደው ባህር አራት ሰዓት አንድ ጊዜ ትንሽ ነገር ነው። ደግሞ የሚገርምሽ የሚያሰሯቸው፣ ዛሬ ማዳሟ ቤት ከሰራች ካለቀ፣ ረጅም መንገድ ውስዳ እህቷ ቤት እዛ ስራ ካለቀ፣ እናቷ ቤት እዛ ስራ ካለቀ፣ የባሏ እንዲህ እኮ ነው የሚያሰሯቸው። ልክ ነሽ። ለአንድ ቤት ተቀጥሮ። እንደው ቀስ ብለሽ ቃልን ጠይቀት እኔ ይህንን

ብታይዛ ንዳዱ ንዳዱ ንዳዱ ዱባይ ማ አይጠቀስ ይሆናል ወር ላይ አሉ የሚጠጣ ቀዝቃዛዋ ከቤት ያሰጣቸው ገዝተው ሁሉ ሰምቻለሁ። ምግብ የማይሰጧቸው በረሳት አንድ ጊዜ ወይ በቀን ሁለት ጊዜ አንድ ጊዜ አንድ ጊዜ በቃ አንድ ጊዜ እነሱ የመደቡላቸው በተለይ ሞግዚት ምናምን ከሆኑ ወጥ ቤት መግባት ካልቻሉ እነሱ ናያ ማለት ወላ እንዴ ካፊ ወደቀ። እንደዚህ ታዲያ አንቺ ያቺ የወጣ ውሻ መስላ የመጣችው ለምን ይመስልሻል? ያንቺ ልጅ የፈለገ ቢሆን እንዲህ ነበረች? ስትሄድ አልነበረችም። ሴቶች እህቶቻችን ውጭ ሀገር ለስራ ከሄዱ በኋላ ደሞዛቸውን ይከለከላሉ፣ ከቤት ይባረራሉ፣ ብዙ ጫናዎች ይደርሱባቸዋል። እና ቤተሰብ እራሱ የት እንደወደቁ የት እንዳሉ፣ እንዴት ወደ ሀገራቸው መመለስ እንዳለባቸው፣ ምን አይነት ስርዓትን ተከትለው ልጆቻቸውን መመለስ እንዳለባቸው እነሱም ፍልሰተኛ እህቶቻችንም እንዴት ወደ ሀገራቸው መመለስ እንዳለባቸው የተዘረጋ ነገር ስለሌለ በጣም ይቸገራሉ። እና እንሰማለን ብዙ ጊዜ። ስለዚህ ይሄ ተቋም ወደ ውጭ ሀገር ለስራ የሚሄዱ ሴቶቻችን ደሞዛቸው እየተከፈላቸው ወደ ሀገራቸው መመለስ ቢፈልጉ ብዙ አይነት በፊት የምንሰማቸው ጫናና ችግሮችን ቀንሶላቸዋል ማለት ነው። አዎ፣ አሁን ይሄ በጣም የተደራጀ ስርዓት ነው የተዘጋጀው። ይሄ በሀገር አቀፍ ደረጃ የተሟላ ስርዓት ነው። ከዚህ ስርዓት የሚመነጭ ደግሞ ሁለንተናዊ መረጃ ምስ ለመንገደ የሚል ፕላትፎርም ተዘጋጅቷል። አሁን ዜጎች ከመዳቸው በፊት ምን መደረግ አለ፣ ምን ማድረግ እንደሚገባቸው? መብታቸው ምንድነው? ግዴታቸው ምንድነው? ሲደርሱ ምን ይጠብቃቸዋል? የሚሄዱበት ሀገር ምንድነው? ቋንቋው ምንድነው? ባህሉ ምንድነው? ወጉ ምንድነው? የሚከፈላቸው ደሞዝ ስንት ነው? መሸሮ የሚከፈላቸው ወደ ትቋት ማስገባት አለባቸው? የት መቆጠብ አለባቸው? ቅሬታ ካላቸው እንደዚህ ቅሬታቸው ማለት ማስገባት የሚገባቸው መመለስ ከፈለጉ እንደት ነው መመለስ የሚገባቸው ቦታ መቀሄድ ሲገባቸው እንደት ነው መቀየር የሚገባ የሚል አጠቃላይ ስርዓቱ ተዘርግቷል ማለት ነው። ይሄንን ስርዓት ነው ተከትለን ነው አሁን ወደ ውጭ ሀገር እየላክን ያለ ነው። ይሄ ህጋዊ የውጭ ሀገር ስራ ስምሪትን ተከትሎ የሚሄድ ስርዓት ማለት ነው። ሀገራዊ የስራ ገበያ መረጃ ስርዓት ተብሎ የተዘጋጀ ወይም የተዘረጋ ሲስተም ነው የዘረጋ ነው ማለት ነው። ከዚህ ሲስተም የመነጨ ደግሞ አሁን ቅድም ሁለንተናዊ መረጃ የሚሰጥ ለመንገደ የሚል ፕላትፎርም ተዘጋጅቶ በእኛ ዌብሳይትም ፌስቡክ አካውንትም ላይም የሚገኝ ማንም አክሴስ ማድረግ የሚችል በቀላሉ የትኛውም የተማረውም ያልተማረውም አክሴስ አድርጎ የተሟላ መረጃ ሊያገኝ የሚችል አደረጃጀት፣ አሰራር፣ ስርዓት ተዘርግቷል ማለት ነው። ስለዚህ ዋናው እንግዲህ በስርዓቱ ማን ይጠቀማል ተቀማል ማን አይጠቀምም የሚል ማስተማር ማስገንዘብ ወደዚህ ስርዓት እንዲገቡ ማድረግ ከኛ ይጠበቃል። ይህንን በአንኩሮ የሰራን ነው። ከዚህ ስርዓት ውጪ አፈንግጠው ሊስተማሩ የሚገቡ ዜጎችንም ጭምር አደበን ማስገጣት የማስተማር የማስተካከል ስራዎችንም ጎን ለጎን የምንሰራበት ሂደት ነው ያለው ማለት ነው። ከሀገር ወጥቶ በማያውቁት ዓለም ከማያውቁት ሰው ጋር መኖር እጅግ በጣም ከባድ ነው። ልክ እንደዚህ ሰርቶ የላብን መነጠቅ፣ ልክ እንደዚህ ለፍቶ መና መቅረት በሰው ሀገር ቀላል ነው። ተጠያቂ የለ፣ ጠያቂ የለ። አይጣል ነው። ለዚውም ሴትነቱ ይዞባት ከሚመጣው ጣጣ በሆነ ኃይል ተከልላ ምንም ሳትሆን በጤና ከተመለሰችም ተመስገን ነው። ቆይ እስቲ ልጅ በህይወት ባትመለስስ ኖሮ ከሷ መምጣት መርዷ ቀድሞ ቢሆንስ ኖሮ? ቤተሰቧን ለመለወጥ ወጥታ በሰው ሀገር ተንከራታ ከንቱ ሆና ቀርታስ ቢሆን ኖሮ? የተሻለ ነገን ፈልጋ ጥሩ ተመኝታ ለቤተሰብ አለኝታ መሆንን አስባ መንገድ ላይ ቀርታ የደላላ ሲሳይ ሆና በአጋቾች ዋጋ ወጥቶባት ቢሆንስ ኖሮ? አሁንም መረፈደባት እንጂ አልመሸባትም። አሁንም ተመለሰች እንጂ ሩጫዋን አልጨረሰችም። ስለዚህ የማህበረሰቡና የቤተሰቧ ጫና ሌላ ህይወት አማራጭ እንዳይኖራትና ከወደቀችበት ተነስታ እንደገና እንዳትሞክር ማነቆ ስለሚሆንባት ከጭንቀቱ ወጥታ ያለፈውን ህይወቷን ረስታ እንደ አዲስ ሰው መሆን እንድትችል የቤተሰቧና የማህበረሰቡ መረዳት ልክ እንደ ህይወት ማራዘሚያ ግሉኮስ ያስፈልጋታልና ሁሉም በጎ በጎን በመመኘት እንድትቀናና እንድትራመድ የመደገፍ ኃላፊነት ከማህበረሰብም ከቤተሰብም ከባለድርሻ አካላትም በጽኑ ይጠበቃል ይጠበቃል። አራንዶቴ እንዴት ዋላችሁ? በጎ ሰነበትሽ። ደህና ነኝ ይመስገነው። እንዴት ነሽ? ህክምናሽን እየተከታተልሽ ነው? ለውጥ አለ? እስኪ ተወኝ፣ እስኪ ተወኝ። ደሜ እኮ ነው ከፍ ያለው። አረ ይሄ አንቺ ይሁን አንቺ ይሁንሽ ነው እንደው ጠ- እውነት እንደውም አንጠግቦች ጠንካራ ናት። እንዴ፣ እስቲ አስበው እንደው በድንገት እንደዚህ የላከቻት ልጅ ያለ አንድ ነገር እንደው መታ ያለምንም ነገር ባዶጇን መታ ስትቀመጥ እንዷም ጠንካራ ናት። እንዴ ምን ትላለህ ሰው እንደዚህ ሆና። እንዴ እናቷን እኮ በሽታ ላይ ጣለቻት ተቃጥስማ። አረ እንደው እንደው አታይም እንዴ የመድኃኒት ማለት ይህቺ ሰው ደም ብዛቷ ከፍ ብሎ በዛው እንደው ብትይ እንደው መድኃኔዓለም ያዳናት። ተስማ ተቃጠልኩልህ ሸፈር ከሰው ክሎናለሁ ከሰው በታችሁ። እስቲ ውጭ ሌላ ሰርታ ነው የምታመጣው እንዴት እያለች እንደ ስልቻ መስላልን ጣል አድርጋ እንደው በሩን ብርግድ አድርጋ ትገባብኝ ምሉ ነው። ኧረ ተይኝ። አቶ በቀለ ልጅ የአቶ በቀለም ልጅ እንዲሁ እኮ በባዶ እጇ እንደው ሙርጧን ነው መታ ቁጭ ያለችባቸው ይኸው። ከዛ ኑዲ ሰው አይመስል። አቶ በቀለን ታውቀዋለሁ። በየሰው ቤት አፍሮ አንገቱን እንደው ዘንበር ደርጎ። ኧረ ተይኝ አትሽፈራው ተይኝ፣ ተይኝ፣ ተይኝ፣ ከበቡሽዬ የበቀለ ልጅም አካሏ ጎሎ፣ ያች ደግሞ እዛ ያለችው የዘነበች ልጅ አይምሮዋ። ሁለት ልጆቿን ለካ ሁለቱም አይምሯቸውን ነቅለው ነው ይመጡታሉ። አረ ተይኝ! ወደዛ እንደው ያልተባረኩ ብቻ እየሄዱ በሰላም የማይመጡ እንዴ እንደው ሽፈርዬ፣ እንሰራለን ብለው ሄደው አብዶ መምጣት፣ አካል ጎሎ መምጣት፣ እንዲህ እንደኔዋ ደግሞ ራቁቱን መምጣት፣ አለ እንዴ ሰርቶ ጉድ እኮ ነው። በመጦሪያ ጊዜሽ በመጦሪያ ጊዜሽ የሚጦር ልጅ ያምጣልሽ። ተው እንጂ። በየለቅሶ ቤቱም ሰፈሩ ሁሉም ያውራው ይሄንን ነው። ምን ገሟት እንደተመለሰች አውቃቸዋል። ባይሆን ችግሯን ተረድቶ የሚያስፈልገውን ነገር አድርጎ ማቋቋም ነው እንጂ ነገሮችን በማባባስ በሀሜት በነገር ቁስሏን ከማባባስ ውጭ የሚፈይደው ነገር የለም። ደግሞ ገና ልጅ ነች እቺ ልጅ እና አእምሮዋ እንዳይጎዳ ለወደፊትም ደሞ ልቦናዋ ተሰብሮ ችግር ላይ እንዳትወድቅ እሷን ማጠናከርና መልሶ ማቋቋም እንጂ አሁን በሐሜት በወሬ እንደዚህ ብታብሰለስሏት የበለጠ ችግር ላይ ከምትወድቅ በስተቀረ የምታመጡላት መፍትሄ የለም። ደሞ ይሄ እንደ ቡና ላይ እንደዚህ ተሰብስቦ ደግሞ ወሬና ነገር ምን ያረጋል? እቺ ልጅ እዛ ደግሞ እኮ ያለውን ነገር ተረድታችኋል አውቃችኋል። የምንሰማው ነገር እኮ ብዙ ክፉ ክፉ ነገር ይሰማል እንዴ። የእሷ ችግር ላይሆን ይችላል። ደግሞ በአብዛኛው የነሱ ችግር ነው ሊሆን የሚችለው። እቺ ልጅ ምንም የማታውቅ ልጅ የምናቃት ነች። እንዴት ወልዳ እዚህ እስከምትደርስ ድረስ ደግሞ እናውቃታለን። ከመልካም ስነ ምግባር ውጭ የምናይባትና የፈጠረችው ችግርም የለም። አሁንም ደግሞ እንግዲህ እናቷን እረዳለሁ ቤተሰብ እረዳለሁ እራሴም እሻሻላለሁ ብላ በመሄዷ እንግዲህ ይሄ ነገር መጣ እና ጠይቃችኋታል። ምንድን ነው ችግርሽ? ምን ገጠመሽ? ምን ሆንሽ? አሁንስ ደግሞ ምን ይሻላል የሚለውን ነገር ከማድረግ ውጭ አሁን ሀሜትና ነገር ምን ይሰራል? ተወኝ እንጂ ሽፈራ ያልደረሰበት ግልግል ያውቃላሉ። እንደ አንተ ምን ደረሰብህ? የደረሰብኝ እኔ ውርደት የደረሰብኝ እኔ፣ ችግር የደረሰብኝ እኔ። አንተ ምን ቸገረ? አሁን ብረት ካልፈላ ይላል አሉ። ይሄ ያልተነካ ግልግል ያልቃል። አንቺም ማወቅ ያለብሽ፣ ጤናሽን መጠበቅ አለብሽ። አሁን በንዴት ይሄው ይሄንን በሽታ ተረፍሽ። ክኒን ከመቃም ውጭ ያተረፍሽው ነገር አለ? ባይሆን ተረጋግቶ እሷንም አረጋግቶ የተሻለ ነገር እንዲመጣ ማድረግ ነው። ካለበለዚያ የበለጠ እየተጎዳሽ ለሌላ በሽታ እየተዳረግሽ የኪንርና የመርፌ ሲሳይ ነው የምትወኝ። እና ተረጋጊ ተይ፣ ልጅቷንም አታጨናንቂ። ሀይሽ ፈራ ውስጥ የተወኝ በሉ እግዚአብሔር ይማርሽ። ኧረ በለው ደህና ዋሉ በለው። በል እሺ፣ አትሽበት። ውይ ጉድ! አቶ ሽፈራ ደግሞ ያልተነካ ግልግል ቀን ው- ምንድን ነው የሚያወራው? ኧረ እባክሽ ተይኝ። ምን አድርጉ እንደሚለን አልገባኝም። እዚያ በቀደምልሽ ይኸውልሽ፣ ለቅሶ ቤትም እንደዚሁ ቁጭ አድርጊው ቡናውን ሳይቀዘቅዝ በቃ። ለልጅ ምክንያት እንደዚሁ እንትን ሲል ነበረ። አሁን እንዴት በሰው ነገር ጥልቅ ይወዳል። አረ እኔ እንደ የዓረብ ሀገር ተጠሪን ይመስለኛል። አይ እኔ አላውቅም። እንግዲህ ይሄን ነገር አሁን ልክ ልጆቹም ሲሄዱ ለወላጅ ሊልክ ሲል እየሄዳሉ፣ አትላኩ፣ አትሂዱ፣ ልጆች አትሂዱ፣ አይመችም፣ መጥፎ ነው እያለ ይመክራል ሲሉም ሰምቼዋለሁ። እሱ አንቺንም እኛም ብለሽ ነበር ነግረንሽ ነበር፣ አልሰማልሽን እንጂ እውነት ነው። አልሰማልሽ። እዚህ ጋር በይ እንግዲህ ማንጠግቦሽ፣ እሱ ያመጣውን እሱ ይጨርስልሽ። እንግዲህ እንሄድ። እሱ ያበርታሽ፣ እሱ ያቆመሽ፣ አይዞሽ

ውድ ወደ አገር ቤት ተከታታዮቻችን ዛሬ ያቀረብንላችሁ የፍልሰት ታሪክ ይህንን ይመስላል። የዛሬ ባለታሪካችን ከህገወጥ ፍልሰት ምንም ሳታተርፍ እድሜዋን ፈጅታ ጤናዋን ጎድታ ጭራሽ የዋሰ አዘቅት ውስጥ ገብታ በሐዘን ተሰብራ መመለሷ ሳያንስ በሀገሯ ላይ በተሳሳተ የፍልሰት እሳቤ ምክንያት ቤተሰቧና ማህበረሰቡ እንዴት በባዶ እጇ ትመጣለች ብሎ በማሰብ ሲተቿት ሲያገሏትና ለጭንቀት ሲዳርጓት አይተናል። 38% ገደማ የሚሆኑት ከፍልሰት ተመላሽ ሴቶች በማህበረሰቡ ምንም አይነት መልካም ተቀባይነት እንደማያገኙ ጥናቶች ያሳያሉ። ከዚችም ባለታሪካችን ያየነው ይህንኑ የሚያረጋግጥ ነው። ይህ ታዲያ ለማህበረሰብም ለቤተሰብም ለጎረቤትም የማይጠቅም ክፉ ተግባር ስለሆነ ከፍልሰት ተመላሽ ሴቶች በፍልሰታቸው ጊዜ ምን እንደሚያጋጥማቸው ስለማይታወቅ የሚያሳዩንና የሚነግሩንን ያሳለፉትን ክፉ ጊዜ እንጂ ምቾት አይደለምና በህይወት መመለሳቸው ብቻ መልካም ነው ብሎ በማሰብ ለተሻለ ነገር አብሮ በመተባበር የተሻለ ነገርን በመፍጠር አገር መለወጥ የሚችሉ ማህበረሰብንም ቤተሰብንም የሚደግፉ እንዲሆኑ እንድንረዳቸው እንላለን። የዛሬን አበቃን ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።